የሙሽዬ ልጆች በቃ አንድ አይነት ናቸው። ሁላቸውም ሲናደዱ ጃኬታቸውን ወለቅ አድርገው ነው የሚሮጡትና እንግዲህ እንዳያችሁት አብና ብሩኬ ሁሌም ሲናደዱ ጃኬት ነው የሚያወልቁት። ግን ትናንት ያየሁትና የተማርኩት ነገር ቢኖር ወንድሙን በመጨረሻ ና በቃ በብዙ ሲመጣ ልክ እንደ አባት ሚስቴን ሲንከባከብልኝ እንዲሁም ምናም ሲያቀርብልኝ የነበረ ወንድሜ ነው። በአባት ምትክ ሲል ማለት ነው። እምባይ ዝርክርክ ነው ያሉት አላስበውና ወንድም ማለት አባት ነው። በቃ ለወንድም ምንም ቃል የለኝም። አባት ስላልተባሉ እንጂ የአባትን ቦታ የሚተኩልን አባቶቻችን የሚያግዟቸው አባት ለሌላቸውም ደግሞ አባት የሚሆኑ ወንድም ናቸውና ወንድም ያላቸው ረዥም ድሜ ከጤና ጋር ይስጥላቸው። ብዙ ነገሮችን እየተናገረ እንግዲህ ብቻ ግን እኔ ራሴ አስተካክለዋለሁ አስተካክለዋለሁ እያለ ነበረ። መጨረሻም እንግዲህ እኔንም አታገኘኝ ማርያም ብሎ ሲሄድ ሩጦ ያዘውና ናኒና እንግዲህ መለኛው አልተቻሉም። ኦ መለኛው በጣም እያገዛቸው ነው፣ ሀሚና ናኒን ማለት ነው። እንግዲህ እህቶቼ እያለ ሁሌም እንደምታውቁት ናኒ እህቴ ነች ቻይሚ እህቴ ነች ነው የሚለው። ና ሁለታቸውንም በእንደዚህ አይነት ፕራንክ ነገሮች ይተጋገዛሉ። በጣም ነው ደግሞ የሚዋደዱት። በጣም መወዳቸው ማከብራቸው ቤተሰቦች ናቸው። በነገራችን ላይ ሙሽ ልጆች ለቁም ነገር ይውቅልሽ። አንቺንም ረዥም እድሜ ከጤና ካሰጦች ብዙ አለሞች ነው የምታይ ያድርግሽ። ሰላም ሰላም፣ ውድና የተከበራችሁ የሙ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት አለም ዳርቻ ሰላማችሁ ብዘት ተረፍረፍ ይበልልኝ። ላይክ ሰብስክራይብ ሸር ማድረጋችሁን አትድሱ የኔ ውዶች። እንግዲህ አመሰግናለሁ። ሁሉም ነገር እንዳያችሁ ትናንት እንግዲህ መለኛውና ናኒ ሀብን አሳብደውታል። ጨርቆ ሊጠልኮ የቀረበው እንግዲህ ጃኬቱን እንደዚያ ውልቆ ምናምን እንትን እያለ ነበር። ብቻ ግን ጠብቁ፣ ይብሏቸዋል። በሌላ በምን እንደሚመጡበት አናውቅም። ገና ከመጋበጣችሁ አንቺ እንዴት እንደዚህ አይነት እንዴት እንደዚህ የሌለብሽን ጸባይ። ብቻ ግን በጣም ነው ያሳኩት። በጣም ነው ያሳዘኑኝ። በጣም ነው ያስደሰቱኝ። አንዳንድ ቪዲዮዎች ቅልቅል ነው የሚሆኑባቸው። ወይ ደስታ አይደለም፣ ወያዘን ያዘን አይደለም፣ ወይ ይሁን አይደለም። እና እዚህ ጋር ብልጥ መሆን ማለት ብስለትን ቶሎ ብሎ አስተካክለዋለሁ እኔ ችግር የለውም እያለው ነበረ። ወንድሙን ከእንደዚህ አይነት ነገር መሀልም መግባት እንደሌለብን ለምሳሌ እንደናኒ መግባት የለብንም። እንዲሁም ደግሞ ወንድም ስትሆኑ ደግሞ ልክ እንደ አባትም እንደምትሆኑ ብቻ ብዙ ነገሮች አይቼበታለሁ እና ፍቅራችሁ ልም ከፍ ይበልልኝ። እንግዲህ ቀለበቱን ለብርሃን ጋውልቆ ከዛ ደግሞ መጨረሻ ላይ እልል እልል እያለ ብቻውን እያለበሰ ነበረ። ና ብቻ ግን ደህና ሰው፣ ደህና ሰው ይዛችሁ ነው አለች ናኒ ማለት ነው። ያው ናኒ ከማን ጋር ከሀይሚ ጋር ነውና ነበረ። ሀብን ማን ነው ሀብና ሀይሚ ሆኖ ነበር። ና እኔም ፍራንክ ያደረጓ ካስታወሳችሁ፣ ዛሬ ደግሞ በገዛ ወንድሙ ፍራንክ አድርገዋለች። ብቻ ግን ይመቻችሁ፣ ደስ የሚል ቀን ነበረ። ብቻ ረዥም እድሜ ከጤና ጋር ይስጥላችሁ፣ ለሙሽዬም፣ እናንተም ለቁም ነገር ከዚህ በላይ ለትልቅ ደረጃ ደርሳችሁ የምታስደሱበትን ጊዜ ይስጣችሁ። አንዳንዴ አማርኛ ይጠፋብኛል። ወይኔ ጉዴ! ብቻ ግን ደስ የሚል ጊዜ ነበረ፣ ማርያምን፣ በጣም ደስ የሚል የሚያስቅም የሚያዝናናም ትምህርትም ያለው ነበረና ሁሌም እንደዚህ ይኑልን። አትጥፉ። ሀብት እጠፋለ ብዙ ጊዜ ና መቶኬ ያስገቡት ዘጠናኬ ገብቷል፣ እዛም በላይ ይገባዋል። በቅርቡ መቶኬ እንደሚገባ አልጠራጠረም፣ እጠብቃለሁ። በጣም ንመወዳችሁ የኒውድ ቤተሰቦች፣ ታደርጉታላችሁ። ደግሞ ያው መቶኬ ለመግባት ሰግኝቷል፣ እውነት ለመናገር የኒውዶች ፍላቤት ውስጥ እንገናኝ። ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ